ሰላሙ አሌይኩም ረህምቱላይ በበረካቱ ውድና የተከበራቸው ቤተሰቦች እንዴት ናችሁ? ደህና ናችሁ አላችሁ ወይ? እኔ አልሐምዱሊላህ ሰላም ነኝ። ልንገራችሁማ፣ ጓደኞቼ እንደኔ ግርም ያላችሁን ነገር ልንገራችሁ። እኔ የምላችሁ ጓደኞቼ የዱባይ ብር ለምን እንደማይበረከት ልንገራችሁ። ዱባይ ብር ለምን እንደማይበረክት ሳኡዲ አረቢያ ሰርቻለሁ፣ ዱባይም ሰርቻለሁ። ግን የሳኡዲ ብር የማይበረክትበትን ምክንያት የሳኡዲ ብር ወላሂ ለአዚም በረካለሁ፣ በረካለሁ፣ በረካለሁ ማንም ነው የሚለው የሳኡዲ ብር ማለት ነው የዱባይ ብር ለምንድ ነው በረካ ያጣው? የዱባይ ብር ለምንድነው ነው እንደዚህ ሰርተን እንዳልሰራን ነው የምንሆነው እያል ስንጠይቅላችሁ፣ አገኘሁት እኔ አገኘሁት። ምንድን ነው አትሉኝም? ጋይስ በነገራችን ላይ ፊቴ ማክስ ተቀብቻለሁ። ማክስ ስላችሁ ደግሞ ወንድን ነው ምንድን ነው ስሙ፣ ተጉረበረበ እኮ ጋይስ፣ ተጉረበረበ ምን ላደርገው እናንተ። መሻአላ አትሉኝ እስኪ እንደሆነ ተመልከቱ። መሻአላ ብትሉን ችግራለሁ። እስኪ እንደዚ ከመሆን መሻአላ አዩዬ ብትሉኝ ችግራለሁ። ስለዚህ ማሻአላ ሰው ተልቀርታቸው፣ እሳት መሰል እሳት። ውይ ያብሻይን ከባድ ነው። በነገራችን ላይ ቢስሚላህ አለይኩም ወስተግፊሩላህ። እናላችሁ የዱባይ ብር ለምንድን ነው በረካ ያለው ብዬ ራሴ ዲስከስ አደርግ አገኘሁት። ምንድን ነው አትሉኝም? ምንም ባለፉበት፣ ምንም ወጣ ውረድ በሌለበት ባጋጣሚ ስራ ካገኙ በኮሚሽን ነው ሁለት መቶ ብር ከናንተ ይቀበላሉ። ከወንዶቹ 1000 ብር ስምንት መቶ ብር ይቀበላሉ። ምንም እኳ አልሰሩምኮ ስላገናኙ ብቻ። እምየ ሳኡዲ፣ ጋይስ፣ እምየ ሳኡዲ አንድ ቀን ኮሚሽን የሚባል ነገር አናውቅም። የቤት ክራያቸው ሁለት መቶ ብር በወር አስባችሁታን? ጋይስ እኛ እኮ ሳኡዲ ስንቀመጥ ምግብ ከነሱ ችለው መቶ ብር ከፍለን እንዲፈለግን ያለን እድል ብለን ውሃችን እንዴት መብራታችን እንዴት ተን ሞከየፍ በቁጥጥር ስር ነው፣ ውሃ በቁጥጥር ስር ነው እዛ ሀገር ጃዛ ቤት። እኔ ኳይነ ጉዲ ያየ ጋይስ፣ ዱባይ ምርጥ ሀገር እስኪ ዝሜ ናት ቁርጥ ሽናል ነገሮች በደም ባንደርስ ታዳጎች መውጣት ይችላሉ። ውሃቸው ውሃ አታባክኑ፣ እየቆጠረብን ነው። ሙከየፍ የሚከፈተው በሰዓት ነው። እንደገና እኛ እኮ የሙከየፍ ችግር አናቅ፣ ምግብ አንገዛ፣ ባለ ጃዛ ቤት እኮ ነው ምግቡ ሞልቶ፣ ሙዳይ እኮ ምግቡ ሞልቶ፣ የኔ እናቶች ሁሉን ነገር ሞልቶ፣ ሁሉን ነገር ጥቅ አድርጎ እኮ ነው የሚያከራየን። ይሄ ደግሞ ምግብ የለ በሉ ሙከየፍ በቁጥጥር ስር በሉ ውሃ በቁጥጥር ስር ነው። ምግብ እኛው ገዝተን ምኑ በዚያ ላይ ሁለት መቶ ብር ሁለት መቶ ብር የቤት ኪራይ ከፍላችሁ ስራ የሚገቡት በኮሚሽን ምንም እኳ አልሰሩም ብቻ በስልክ ወሩ እኮ ውጣ ውረድ የለው አለፉበት። ይሄ ነው ገንዘባቸው፣ የዱባይ ገንዘብ በረካ የሌለው በዚህ ምክንያት ነው። ምክንያቱም ያልሰሩበትን የሃላል ገንዘብ ስላልሆነ እንዴት ልንገራችሁ፣ ኮሚሽን የሌለው ሰው ዱባይ ላይ ቀረ ማለት ነው ስንት ወንድ ያለቀሰው ኮሚሽን አቶ የሚከፈለው የተቀመጠ ስንቶች እህቶች ናቸው ወላሂ ላዚም ኮሚሽን ሁለት መቶ ብር የሚሰቃዩት ይጃዛ ቤት እናንተ ግን ምን አለበት? እንደው እንዲሁ የሀላል ገንዘባችሁን የላባችሁን ሰርታችሁ ግብሩ ይኸው ንገራችሁ ዱባይ ላይ ማለት ነው። ሰው በማስገባት ብቻ የሌላ በመብላት ብቻ ይኸው ስራቸው አድርገው የተቀመጡ ነፍና ነፋሉ ጋይስ ሁሉ እንገራችሁ ዛሬ ማለት ነው። ስለ መረኝና ስለ ስጠላኝ ነው። በነገራችን ላይ ህሊና የሚባል ነገር አለ። ሰርተን ያላለፈልንም በሌላ ላይ የተገኘ ገንዘብ ሊያልፍ ይህ ልንገራችሁ ምንም ባልሰሩበት ስለ አገናኙ ብቻ ሁለት መቶ ብር ከሴት ይቀበላሉ ከወንድ ደግሞ አንድ ሺህ ብር ይቀበላሉ። ለስምንት መቶ ብር ከወንድ ይቀበላሉ። ይህ ነው በረካ ያሳጣው ዱባይ ገንዘብ ማለት ነው። የቤት ኪራያቸው እሺ ይሆን፣ ምግብም ደግሞ አንፈልግም እሺ፣ እየገዛን እንበላለን፣ ችግር የለውም። ሙከየፍ ሰው ሙከየፍ ሰው በሙቀት ተቃጥሎ ሙከየፍ አይከፈትም የሚባልበት ሀገር ላይ ለምንድን ነው የተገዛው? ለምንድን ነው የተረከበው ሰው ካልተናፈሰበት ማለት ነው እሺ፣ ይሄም ይቅር ይሁን ይሄም ይሁን ችግር የለውም። የኮሚሽን ግን አተው የሚሰቃዩ የሚሰቃዩ ልጆች ወንድሞቻችን፣ እህቶቻችን የእነሱን ባ በረካ ሳጠው ገንዘባችሁ ኢንሻላህ በረካ አታገኙ ደግሞ ማለት ነው ሁለት መቶ ብር ስራ ስላስገባችሁ ሁለት መቶ ብር በወንዶች አንድ ሺህ ብር የምትቀበሉ ሰዎች አይለፍላችሁ፣ ዛሬም ነገም አይለፍላችሁ። ወላላ ዚህ ሰው ሰርቶ በጉልበቱ ይበላል እንጂ ይህንኑ ብቻ ስራ አድርገው ቁጭ ብለው ይህንን የሚጠብቁ አሉ። ጓይስ ይሁን ደግሞ ሌላ ኳ አይደለም የሚገርማቸው ነገር እኔ እዛ ቤት ገብቼ መሮኝ ብሬን ቀምታ ገፍታ የውጭ ጥላኝ እንደዛ መላጭ ቀኝ አባራኝ። ልክ ጥሩ ቤት ነው መልካም ቤት ነው ሰራተኛ በቃ እንደዝም ነው። ልክ ጅንጅን አድርገው እንደ ሰው የግዛ ዜጋው ላይ እንዴት ይጫክናል? ወላሂ ምላችሁ የግዛ ዜጋው ላይ እንዴት ይውሸት ይውሸት ግርም እኮ ነው የምላችሁ። እኔ በቅድም የወጣሁበት ቤት ማለት ነው፣ ሴትዮቱ እሳት እሳት ናት ሴትዮቱ እዛ ቤት ግን በዛ በዚህ በዛ በቦሌ ብለው ግጥም እኔ የወጣሁበት ስራ ውስጥ ማለት ነው ዱባይ እንደዛ ባህሬር ፀሐይ አስወጥታ ውጭ ላይ እየጣለች ኛ ሴትዮ ወደውኑ ሰራተኛ ሰጥተዋታል። ወደውኑ ኧረ ተዋበሾች ተው መልካም ስራ ስሩ እንደሆነ ተቻላችሁ እንዴት ክፉ የሆነ ያወቅሽ እህትሽን ቅርብ ነው እሱ ሁሱ ውስጥ ነው እዙ ቅርብ ነው ከተማ ውስጥ ነው ብላችሁ ይዛችሁ ተድብቅ ጥር ምሰቡት። የእናንተ ኬስ ለመሙላት ሌላኛው ማልቀስ አለበት። ይስራችሁን ይስጣችሁ፣ ወላሂ ላዚም ይስራችሁን ይስጣችሁ። ጥሩ ቤ ጥሩ ቤት ነው ስመ መልካም ሴት ናት። መሪያም በደምብ አውቃታለሁ። የት ነው የምታውቂያት? የት ነው የምታቃት? እንዴ፣ እንዴት እናንተ ዜጋችሁን አሳልፋችሁ ትሸጣላችሁ? የእናንተ ኬስ ለመሙላት የድሃ እንባ መፍሰስ አለበት። እንደው አበሻ ለዚህ ነው የማያልፍልን፣ እና በረካውን የነሳችሁም ለዛ ነው የነሳል። እኛንም አብራችሁ እኮ አስነሳችሁን እኮ አስነሳችሁን እኮ፣ በረካ እኮ ጠፋ። ምክንያቱም የእምባ የእምባ ብር ሁሌም አይበረክትም። የስራችሁን ይስጣችሁ። ዱባይም እየዱባይ ስራ ስንገባ በጀማአ የት ነው ቦታው ከተባለ ቅጩን የምንነገረው ምክንያቱም ወድ የምነድ ያለን ፍቅር የምነድ ያለን ምክንያቱም ለእነሱ የሚገባ ነገር አምስት ሳንቲም ስለሌለ እውነቱን አውርተው ይሰዱናል። እሳ እኛ ቆይ አረብ ጨከነብን ብለን የምናለቅ ሰው የገዛ ሴታችን በዛ አይነቱ ሁኔታ የራሱን እንጂ ስለማድያበር እኛን እየሸጠ እያለ ታዲያ ምን ይገርምናል? ሌላው ቢጨከነብን ለስ መለያ ዝምርል እኔ ለፍላችሁ ነው የሚገርመኝ የኮሚሽን ያጡት እህቶቼ አቶ አንጀቴ ነው የሚበሉኝ ወንድሞቻችን የኮሚሽን አተው ዝም ብለው የተቀመጡት እነሱ ናቸው የሚያሳዝኑ ያሳዝነኝም ሌላው ችግር የለብኝም ግን ለምንድን ነው እንደዚህ የሆነ ለምን አንዱን እያስለቀስን አንዱን እያሳቅን የምንበላው ገንዘብ ደም ነው እምነቱን ልንገራችሁ ደም ነው ጥሩ ስራ አስገብታችሁ ብሎ ወይም ምን አለበት ደግሞ ሰርታችሁ ሰርተው ወር ሞልተው ሰርተው ቢሰጧችሁ ምን ችግር አለው አቶ ውጭ አስባችሁ ይችን የኮሚሽን ፍራቻ ውጭ ቤታቸው ስራ እያለ ማለት ነው። ራስ እየጡበት እየጡበት እየጡበት እንደ ጥሩ ሀገር ነው ብለን መተን፣ ይኸውላቸው ተሰቃየን ተሰቃየን። እኔ ያለቀስኩበት ቤት ያገኘያቸውን ያገኘ እንዴት ታስለቅሳለች? ምክንያቱም ገቢዋ ይኸው ነው፣ ሌላ ገቢ የላትም ነው። የመዲያም ስራ ቆቅሏት ወታ ቁጭ ብላ እንደሱ እየደለ ነው የሚቀመጡት ወንድም ሴቱም፣ ደላ አላት ስራ አስጠላቸው። የእኔ እናት እኛን ጃሀነብ ይከታሉ እነሱ ቁጭ ብለው የእኛን እንትን ከመዲያም የሚቀበላሉ ከኛ የሚቀበላሉ ሁላ ስጋታት እንዲህ እዚህ ዓይነት እንዲህ እዚህ ዓይነት እዩ እንትን ውስጥ ነው ያለ ነው። እንዲህ እዚህ ዓይነት ውስጥ ያለ እንዲህ ዓይነት ፋሚሊ ውስጥ ነው ያለ ነው። ጋይስ ተረዱ። እውነት የዱባይ ደላሎች፣ ገንዘባችን አልበረከተ ያለው በዱባይ ደላሎች ምክንያት ነው። ገንዘባችን አልበረከተ ያለው፣ ዱባይማ በረካለው እኮ ኮና ዲ ማነው? ሳውዲ ኮ በረካለው። አረ ሳውዲ ገንዘብ ሰርተን እንደዛ አልተቸጋገርንም እንዴ? ያን ያከላመስ እንሰራ ኮ ብራችን ነው ሪዘርቭ ነበር። ሪዘርቭ አሁን እኮ የኔና ዘረፉን ነው ኮ ዘረፉን ሪዘርፉ ቀርቶ ዘረፉን። በአደባባይ በጠራራው ፀሐይ ዘረፋ ተጀምሯል ዱባይ ላይ እንደው መቼ ነው ይሄ ነገር? እናንተ ግን አትቸገሩም። የገዛ እህቶቻችሁ እኮ የምታውቁትን ሰው ደግሞ እኮ ዘው መብሪ ማድረጋችሁ እንዴ! መልካም ሰው ናት፣ ጥሩ ሰው ናት። እስኪዝሚ የንጭ ሙሉ መቶ ብር እንዳይገርም። ለማንኛውም ትሰራ ያለሽ በረካ የለውም